ድንገት በተፈጥሮ አደጋ የተወለድክበት መንደር ሲፈራርስ ብታይ ምን ታደርጋለህ? ይህ ታሪክ በማላዊ አፍሪካ ውስጥ የተደረገ እውነተኛ አስደናቂ ታሪክ ነው። ቪዲዮ ላይክ በማድረግ ጀምሩ። ጸጥ ባለችው አፍሪካ ውስጥ በምትገኘው ማላዊ ውስጥ ረሃብ ስም ነበረው። ሰማዩ ደርቋል፣ ሰብሎቹ ሞተዋል እና ዊሊያም ካምኳምባ የተባለ የ14 ዓመት ልጅ የተወለደበት መንደር ሲፈራርስ ተመልክቷል። ቤተሰቡ ምንም ምግብ አልነበረውም። ገንዘብም የላቸውም እና በቅድሞ ትምህርት ቤት የለም። ግን ዊሊያም በውስጡ ሌላ ነገር ነበረው፣ ትልቅ መውጉጉት። ከዕለታት አንድ ቀን ዊሊያም ጥንታዊ የሳይንስ መጽሐፍ አገኘ ከነፋስ ወፍጮ ምስሎች ጋር። እርሱም አሰበ፣ ይህን መገንባት ከቻልኩ ምናልባት ውሃ ወደ ህዝብ የማምጣት ሽል ይሆናል የሚል ጉጉት በልቡ አደረ። ምንም መሳሪያዎች አልነበሩትም፣ ምንም መመሪያዎች አልነበሩትም ቆራጥነትና ህልም ብቻ በልብ ውስጥ ነበር። የዊልያምን ህልም ሲያውቁ ሰዎች ሳቁበት፣ እብር ብለውም ጠሩት። ግን ከቀን ወደ ቀን ዊልያም ተስፋ ሳይቆርጥ በጠራራ ፀሐይ ስር ዓላማውን ገነባ እና አንድ ቀን ሁሉም ነገር ተሳካ። ዊሊያም ዞር ብሎ ሲመለከትም የወፍጮ ቢላዎች ተሽከረከሩ፣ መብራቱ ብልጭ ድርግም ማደም፣ ከውስጡም ብዛት ያለው ውሃ ፈሰሰ። የመንደሩ ሰው ያፌዙበት ልጅ ቤተሰቡን አዳነ፣ መንደሩን አዳነ። ዓለምንም አነሳሳ። ማህበረሰቡ ያዩትን ነገር ማመን ተሳናቸው። ውሊያምን ይቅርታ ጠየቁ። ውሊያም በዓለም አቀፍ ትልልቅ መድረኮች ተጋበዘም። እንዲህም አለ፣ ተስፋ ዝም ብሎ ከላይ የተሰጠ ነገር አይደለም በገዛ ጥረት የሚገነባ ነው እንጂ። ዓለም አትችልም ሲሉት ዊልያም በሹክሹክታ ተመልከቱኝ አለ። ምክንያቱም አንዳንድ ጊዜ አንድ ብልጭታ ብቻ ታሪክን ይቀይራል። ነፋሱን ወደ ኃይል ለመለወጥ የማይቆም ተስፋና መነሳሳት ያስፈልጋል። ወዳጆቼ ሆይ በልባችሁ ያለውን ተስፋ አታስቀምጡት፣ እንደ ዊሊያም ወደ ተግባር ቀየሩት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ያበረታቱ። መልካም ቀን ይሁንላችሁ።